ዜድ ተደባችሁ እኮ ስሚኝ፣ እኮ እሷ እሷ ጋር ብላ እኮ ነው ያለች ለምሳሌ የመታ ይጀግናል፣ የተመታ ደግሞ ቁስስ ይወራል። እኔ ጀግና ነኝ። መታ አፏን እንደመከት አይደለም። ሂዊ ድሮን መንካት ማለት ነው። እንዲህ ነው። ታፋሽን አሳይ በደንብ ነው ታፋን። ይህንን እዚህ ጋለን ታፋን ታሳይ። እጇን ምናምን በደንብ አድርጋ ታሳይ። እንደዚህ እጇን ታሳይ። እንደ ነው ሚያንጣጣት ታፋ ነው እሱማ ለዓመቱ አንድ ኪሎ ስጋ ሰጠኋት። አንቺ ሴት እኔማ ታዳያለሽ ተባልክ እኮ በእናትሽ እንዲቀብረር ብላ ነው ስታወር የነበረውስማየ የተገናኛችሁ ቤተክርስቲያን ነው እንዴ? ኧረ አይደለም። ቤተክርስቲያን እንዴት አድርጌ ጣላለው። የኔ ጀግና እንኳን እዛ አልሆነ። እሷ ጠብቃሽ ነው እንደ። እኔ እንጂን አላየኋትም። የሆነ ሰው ነው ጓደኞች ናቸው ወይ ህዊ ድሮ ነው እኔ አላካትም። ፊት ለፊት ባገኛትም አላካትም። በፊት ሊታር ተቀይራ አዎ። ከዛ ወይኔ ህዊ ድሮን አለፈች ሲል አንዱ ደግሞ አንዱ እኔ እንዳልሰማ አንዱ እኔ እንዳልሰማ ነው እንዳትሰማ ህዊ ድሮ ነው ሲል አንዱ ደግሞ ዜት ህዊ ድሮን አረኝ ከአንድ አረብ ነው የነበረች

ነብሱ አመጠኮነ አሟት ነው። ይ አይ ግን ግን ለምን አላስተረቋችሁም? የሚያደቡ አድቧችሁ፣ ያቺም ነክሳት አለች። ይቺ መታታለች። በቃ ጨረሳችሁ ማለት ነው አይደለ? በይ በይ በይ እንደዚህ አንገት የሚቆርጣ ያህልኩች አንድ ጥርሷ ካላሳጠዋት አልፋታትም። እሷ አለች ይኸውልህ፣ በቅፌክ አካውንት የተከታታይ አፍራ ይሆናል። አንቺ ሸባው ደሞ ደነገጠ። ከታች ሆና ሲያያት ደነገጠ። ሸባው ከእሷ ጋር ነው ያነሳት። ወይኔ ቅድስት፣ ግን ይቅርታ አድርጉልኝ። በፊልተር ሰው ይወፍራል። እንደ እንደዚህ ቲክቶክ ያስወፍራል አዎ ለምን ያው የፊትሽን ያቀጥናል እንትን ይላል። ይሄ እንደዚህ ያቀጥናል። እርሷ በቲክቶክ ኮፍራውት አሁን ቢ ዶሮ ይሄ ዶሮ እዚ እንትን የለም ቀጫጫ ስቲክን ኪዳና ምሕረትን አዎ ቲክቶክ እኮ ያፍራል። አሁን እኔ እንደዚህ ስታገኝ እንዴ! አይደለሁም፣ ደቃቃ ነኝ። እኔስ እንደምታዩኝ ነኝ። ኪዳና ምሕረትን እንደምታዩኝ ነኝ ነኝ። የሚያቀኛ ያቀኛል። ቤሩት አስመስላል ቲክቶክ አሬው ኪዳና ምሕረትን በቃ እችነኝ እኔ መብራሃም እችነኝ እኔ

ዲስኮኔክት ካልሽው ማከኛ ትወጫለሽ። ኦኬ በይ፣ አንድ ጃምስ ወደ ይሰጠኛል ታዲያ ያጋባል። ኪዲ ጋይስ፣ በእናታችሁ ኮፒ ሊንክ አድርጉላት ለዜድ፣ ኮፒ ሊንክ ሀምሳ ሀምሳ ጊዜ። አንቺ ደሞ ዝም ብለሽ አትበጥረቄ በእናትሽ።

ምን ሆነሽ ነው? ውስጥ ዝም በይ። እስር ነው የሚመጣብሽ። ቦታ ካሜራ አለ። እዩ ኪዳነ ምረትን ካሜራ ቦታ እንኳን እስር ነው የሚያጋጥምሽ። ስም እንደ ሌላ ሀገር መሰለሽ?

የቅጥነቷ ቅጥነት ኪዳና ምሕረት ነው። ምልቻለሁ፣ ሚካኤልን ጭነኝ በማርያም ትናገር። ከዛ ለአንቺ ድርሰሻለሁ። እሷም ደግሞ ከገባች አስቆማታለሁ። አውሪ፣ ዜድ ኦኬ። ባይ ዘ ዌይ በጣም ሰውነት ነበራት፣ አሁን ነው የከሳችው። እሺ፣ ኦኬ፣ ችግር የለውም። ሳ ባረግኳት እና ምናምን ብላ አባ ብላ ልትስቅ፣ ኧረ በስመ አብ! ወደዚህ ገባ። ቤቢ አልኳት ግብት አርኳት ወደ ጓሮ ነገር እንደዚህ መንገድ ነው። አስገባዋትና ምናስል እንደዚህ በቦክስ ነው ልም ያረኳት፣ እመቤቴን ከዛ በቴሳትንል ብላ ወደቀች። ስትወድቅ ከታችና ታፋ፣ እንዴት ታፋ አንቺ ከታች ካልሆንሽ እንዴት ትነክሽኛለሽ? እስኪ ንገርኝ። ይሄ በቃ ይህ ብቻ ንገርኝ። ታፋ እንዴት ትነክሻለሽ? ከዛ እንደዚህ በቦክስ ልመጣ ስል አውድቄ እጀስ ይዝኝ ታፋ ነከሰኝ። ከዛ አራየው ብነክሳኛ ያለች አልኩት፣ አልዋሽም። አራየው ብነክሳኛ ያለች ስለው እንደዚህ እንደዚህ አፏን ያዛት፣ አፏን ያዛት። አረቡ እንኳን የት እንደነሽ አላወቀም። ይመጥቶ ሲያያት ወድቃ ወድቃ ነው ያገኛት፣ ወድቃ ወድቃ ነው ያገኛት። ልጁ እኮ አሁን ላይብ ላይ ነው ያለ፣ እያወራ ነው። እኔ ከፈለገ አለ ከፈለገ ካሜራ አወጣዋለው። ለምን ይዋሻል ብለዋል ለምን ይዋሻል? ቅድም እየተናገረች ስለሰማት ማለት ነው። እኔ ግን ጨርሻለሁ። ቅድም በላይ ቪጄ ሰው አለ። በላይ ቪጄ አውጥልኝ ብያቸዋለሁ። ላይቭ ላይ ሁኜ ነው ኪድ ቤት ላይ ላይ ወቶልሻል። ችግር የለም። ስለሰተዩ ወርቅ ጠፍቶኛልና ካሜራው ያው ባለሆቴልም ስለሚያቀን ካሜራው አውጣልኝ አልኩት። ውሸታም ትበለኝ፣ አልመታችኝም አልወደቅኩም ትበለኝ። እኔ የሸርሙ ጣልኝ ማለት ነው። እሰጥቻለሁ ቪዲዮውን

መታሻለች ቦክስ። ወድቀሻል። አልወደብሽም ቦክስ ምን ላይ ነው? በእናትሽ እንደ እኔ ሰውነት እንደው ብረት ነው። በቦክስ ተመቶ የሰው ልጅ አያብጥም። እንደው እንደው እስቲ ፍረዱኝ። በተሽታ በቦክስ ከተመታ አዋይኔ የሆነ ነገር ይበቃ። አልመታሽኝም፣ አልመታሽኝም። አልወደብኩም ለመኪና አደጋ እርግ ሌ ጸጉሬን ያሽና ለመገፈር ስትሞክሪ

አንቺ ለእውነት አደባባይ ላይ አቅት ሀቅ ትናገሪያለሽ፣ ትፈርጃለሽ። ግን የሆነ ልጅ ደግሞ ይለቀዋል፣ ያ ልጅ ይለቀዋል፣ እራሱ በቃ እራሱ ይለቀዋል። በቃ እኔ ይሄ አሁን እመቤቴን ልጁ ላይብራሪ ያለ ሸራርጌን አለዋለሁ። ታውቀዋለች በደንብ አርጋ፣ ባለሆቴል ነው ልጁም አበሻ ነው። ታውቀዋለች፣ እሱ ነው ያዳናት ያለሽ የኔ እናት። ጨረስን እኳ አይደለም በቃ ጨረስን ዝልዝል ነው ያደረግኩሽ። አሁንም እያለቀሽ ነው ያለሽ። መረጃ ካለ ይዘሽ ወሬ አታብሽ፣ ወሬ አታብሽ። እንደዚህ ላይ ብለህ ኢቲቪ ድሮ እንደ መበጥረቅ አይደለም። ሌላ ጊዜ እጁ አይታይልኝ ብርኩ አይታይልኝ ምናምን አለች። ገብታ እኮ ነው ሰው ኧረ እዚህ አሳይ- ታፋሽን አሳይ እስኪ ታፋሽን ማለማ እንደተነከስኩ እኮ ተናግሬሃለሁ። የሰው ልጅ ደግሞ በፈለገው ነው ባገኘሁት አግኝቼሻለሁ። በወሪ አይደለም። አሁን ሰው ዋት ምንጠበስልሽ አሳይቼሻለሁ። ልእና ከታች ነሽ ታዲያዘልኩሽ አይዞሽ፣ ጠንከር በይዘ የድዋኒ ዋይ ውድመፂው አይዞሽ፣ አይዞሽ። አንዴ ዝም በሉ። ቆይ ሂዊ ዝም በይ አንዴ አንድ ኮመንቶቹ እኮ እንደ ፈጣሪ ዜድ አንዴ ቆይሽ ዜድ ሁለታቸውን ተደባደባቸው አ ቁም ነገር አሁን፣ ከዚህ በላይ ምንድን ነው የምትፈልጉት? በቃ ተደባደባችሁ። ከዚህ በላይ ላይ ላይ እንደዚህ ላይ ላይ። ለምን ጓደኞች ሲነግሮሽ ላይብ ገብተሽ ለምን አልመጣሽም? ለምን ጓደኞችሽን ሪከርድ አድርጉልኝ አላልሽም? ምናምን አልወድም አልወድም እኔ ግን እውነትም እኔ ግን በተፈጥሮዬ ስደባደብ ማለት ነው፣ ይሄ ይሄ አይመጣልኝም። እንዲሁ እንዲ መቧጨር ይሄ ጸጉር እያሉ መነጫጫት። አንድ ቀን አንድ ቀን ጽፍሬ እንደ እንትን አሳድግ ያለ እኔ ቦክስና ቴስታ ነው የሚቀድመኝ። ቴስታ፣ እኔም ቴስታ ይቀድመኛል። ቴስታ ነው ቴስታ፣ ይቀድመኛል ስልም አድርጌ በቴስታ እንደዚህ ይወጣል። ሽኩልኝ በቃ እንዴት እስቲ ረብ ኪደና ምረት እኔ

አዎ ያው ጥርስ ከባድ ነገር እኮ ነው። ጥርስ ወይ እኮ ምንም አንቺ፣ የሜካቡ ነገርስ ወይኔ እንደዚህ ነው ሜካብ የምታደርጉት? ምን ነው አንቺ፣ እንዴት በኪዳነ ምህርት ሜካ እንደዚህ ከሆነ፣ ኧረ እንደዚህ ብዬ ብቀር ይሻለኛል። ኪዳነ ምህርትን ሜካብ ደሞ ኪል ልታመጣ ነው። ይኸው ኪዳነ ምህርት ይኸው። ኧረ እነዚህ ልጆች የሆነ ተደባደቡ አድርገህ መቤትህ ይኸው አታትሚ ምንድን ምንድን ከዛ ኤ ምንድን አይሰቀለሽ። እንደውም የሆነ ሰው እንዳታትሚው ብለኛል። ደም ነው አለች ኪዳን አምረትን ይው ይው እኔ ግን አንድ ቀን ታውቆኛል እንደምትገናኙ እግዚአብሔርን ትገናኝ ውስጥ እኔ ብያለው ኮ እኔ ኮ ቀን ይረዝማል እንጂ እኔ ቤሩት መጀመሪያ ቀን ኮ ወደ ቤተክርስቲያን ሄድኩ ከሳሪ ጋር ተገናኝ ሳሪ የሰለሞን እህት ተገናኝ ከሷ ጋር አሁን ፍቅር ነኝ አክብራኝ ተከባብረን ነው እኔ ከማንም ጋር እኔ ያው ቤታዬ እኔ ምን መሰለሽ እለኛ ነኝ በቀላሉ ሰው አልነካም እኔ ካልነኩኝ በስተቀር አንድ ሰው አልነካም ነክታኛለች። ያነካዋት ነክታኛለች። ከዜድ ደግሞ እኮ በማያገባት ነው። ከዜድ ፈራሁና ግን፣ እሺ፣ አሁን ቁብ ነገር ስጠይቅሽ ማለት ነው ዜድ። አሁን እሺ፣ አሁን እሺ፣ ሌላ ቀን አገኘሻት ልበልሽ እና ሰው በሌለበት የሚሆን ምናምን፣ ተደባደባችሁ ከዛ ወጋሻት ልበልሽ የሆነ ነገር አረ፣ መውጋት አረ ካሁን ባኔ ለምን መውጋት? እሺ የሆነ ነገር ተፈጠረ፣ እሺ የሆነ ነገር ወይ ስትደበድቢያት ዓይኗ ጠፋ፣ ወይ የሆነ ነገር አረግሻት። ከዛ ግን ነገ አይጸጽትሽም ወይም ደግሞ ባይጸጽትሽ እንኳን ለምን ቆይ፣ እኔ ሲሳደቡ ይጸጥታቸዋል እነሱ ሲሳደቡ አይሷማ። እዚህ አሁን ሂዊት እዚህ ብትሆን የሂዊንም ጠይቃት ነበር፣ ስላልኖረች ምሽ ስ የለ ምናምን ሳይሆን፣ የኔ ስድብ ቤት ታውቂያለሽ፣ ስንት ተሰድቤያለሁ ከራስ ጀምሮ ስንት ብለሽኛል። ገባሽ ላንቺ ቂም ያለ ያዝኩልሽ በቃ ውስጥሽ፣ ንፁህ ፊት ለፊትሽ እኔ እናገራለሁ። ውስጥሽ ንፁህ ነው እመብርሃን ነው የምልሻለሁ፣ ማርያም፣ ውስጥሽ ንፁህ ነው። አንድ ሰው ግን በአንድ ሰው ተዘርቦ ኦኬ፣ እኔ ልሰደብ ከኔ ለእ እኔ ትሰደቤ እኮ አንድ ቀን ተናገሬ አላውቅም። በቃ እኔ ጓደኛዬ ስለተነሳች ለምን ተነሳች በሚል ነው እንጂ እኔ ይስ ደሞ እንደ ፍላጎታቸው ጫፌ ላይ መጥቶ እስካልነኩኝ ድረስ ስድብ ለእኔ ምንም ማለት አለም አይለጠፍብኝም። የዚች ደግሞ በዛ በጣም ከዚህ ልፈራጋ ሆና